የወላይታ ዲቻ እና የስሑል ሽረ ጨዋታ በአቻ ውጤት ተጠናቀቀም። የኢትዮጵያ ፕሪሚየር ሊግ አንድ ሳምንት ረፍት በኋላ ዛሬ ወደ ሜዳ ሲመለስ በ27ተኛ ሳምንት መርሃ ግብር ከዘጠኝ ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ በወላይታ ዲቻ እና በስሑል ሽረ መካከል ተደርጎ ጨዋታው አንድ አቻ በሆነ ውጤት ተቋጭቷል። ስሑል ሽሮች በ65ኛው ደቂቃ በብርሃኑ አዳሙ አማካኝነት ግብ አስቆጥረው ቀዳሚ መሆን ቢችሉም ወላይታ ዲቻዎች ብዙም ሳይቆይ ፈጠን ምላሽ በመስጠት ጸጋይ ብርሃኑ በ69ኛው ደቂቃ ግብ አስቆጥሮ ከሽንፈት ታድጓቸዋል። ምንም እንኳን ከሁለት ግቦች በላይ ባይቆጠሩበትም በበርካታ የግብ ሙከራዎች የታጀበ እንዲሁም ብርቱ የመሸናነፍ ፉክክር ሲደረግበት ለተመልካች ሳቢና ማራኪ ሜዳ ላይ እንቅስቃሴ የታየበትም ነበር። የጦና ንቦቹ በኳስ ቁጥርም ሆነ በግብ ሙከራዎች ረገድ ፍጹም ብልጫ መውሰድ ቢችሉም ያገኟቸውን የግብ እድሎች ወደ ግብነት ባለመቀየራቸው ዋጋ ሊከፍሉ ችለዋል። ስሑል ሽረዎች በአንጻሩ ጥንቃቄን በመምረጥ በተጠር መከላከል አፈግፍገው በመጫወት በመልሶ ማጥቃት የሚያገኟቸውን የግብ እድሎች ወደ ግብነት ለመቀየር ቢጥሩም ይህ ነው የሚባል ያለቀለት የግብ እድል መፍጠር አልቻሉም ነበር። ይሁን እንጂ በጨዋታው መጠናቂያ ሰዓት ላይ አማካዩ አብዲ ዋበላ ግልጽ የሆነ የግብ እድል ቢያገኙ ሳይጠቀምበት በመቅረቱ ለስሑል ሽሬዎች አስቆጭ አጋጣሚም ነበረች። ውጤቱን ተከትሎ ወላይታ ድቻ ደረጃውን የሚያሻሽልበትና ከመሪዎቹ ጋር ያለውን የነጥብ ልዩነት የሚያጠብበትን እድል ሲያመክን በ38 ነጥብ በጊዜያዊነት አምስተኛ ደረጃ ላይ ተቀምጠዋል። ስሑል ሽረ በአንጻሩ ከወዳጅ ቀጥናው ለመውጣት ያለውን ተስፋ ለማለምለም የነበረውን እድል ሳይጠቀምበት ሲቀር አሁንም ከሦስት ነጥብ ጋር እንደተራራቀ ሲቀጥል በ18 ነጥብ ባለበት 17ተኛ ደረጃ ላይ ለመቀመጥ ተገድል